የአህመዲን ጀበል እንደምትመለከቱት አሳያችኋለሁ። ይኸው ተመልከቱ። ይኸው ተመልከቱ። ፍረዱን እግዚአብሔር በሚያውቀው ፍረዱን። ይኸው ፍረዱ። ያው ተመልከቱ። አህመዲን ጀበል አህመዲን ጀበል አሁን የእስልምናው ስልጣን አለው አሁን በምክር ቤቱ ስልጣን አለው። እንደፈለገ ይላል። እሱ እንደዚያ አለ። እንግዲህ ውስጣዛቸው ነው እንትናቸው ነው። አሁን አንዳንድ ሰዎች እነሱ ዋሃቢ ናቸው። በእነሱ ምክንያት ነቢያችን መሰደብ ይችላሉያ ስለዚህ አንገብ ግቦት አንገብ ግቦት ማለት ነው። ሙሉን ለጥፍላችኋለሁ ታዩታላችሁ። ክርስቶስ ማን ነው? ተመልከቱ። ክርስቶስ ማን ነው ሶስት መቶ ወሳኝ ጥያቄዎች አሉን በማለት በክርስቶስ ላይ ጥያቄ አንስቷል ማለት ነው። አዘጋጁ ማን ነው? እንትን አድርጉት፣ ስክሪን ኮፒ አድርጉት፣ አስቀሩት። ክርስቶስ ማን ነው ሶስት መቶ ወሳኝ ጥያቄዎች፣ አዘጋጅ አህመዲን ጀበል ታሳስህ 2001 ዓ.ም አዲስ አበባ ብሎ ነው የጻፈው። ጥያቄዎቹ ምንድን ናቸው? መቅድም አለው። ይኸው መቅድም አለው። መግቢያ አለው። ምዕራፍ አንድ ኢየሱስ ማንነት ጉዳይ፣ ምዕራፍ ሁለት ኢየሱስ መወለድና የሚነሱ ጥያቄዎች፣ ምዕራፍ ሦስት አምላክ ሥጋ ለብሶ ሰው ሆኗል፣ ምዕራፍ አራት ኢየሱስ አስተምሮ ምን ነበር፣ ምዕራፍ አምስት ምስጢረ ስላሴ ምስጢር፣ ምዕራፍ ስድስት ለኃጢአታችን ሲል ተሰቀለ ዳንን ምዕራፍ ሰባት ኢየሱስ ማን ነው ብለው አመኑበት። ምዕራፍ ስምንት ኢየሱስ ስለራሱ ምን እምነት ነበረው። ምዕራፍ ዘጠኝ እውን እነዚህ የአምላክ ባህሪ ናቸውን። ምዕራፍ አስር የመጽሐፍ ቅዱስ ሕልውና። ምዕራፍ አስራ ሶስት ማስተንተን ይበጃል። ምዕራፍ አስራ አንድ ክርስቶስ ማን ነው በሚል ግጥም አድርጎ ጽፏል። ማለት ነው መግቢያ አለው መቅድም አለው የክርስቶስ ጉዳይ ይላል ይሁት አህመዲን ጀበል የጨነቀውን ማለት ነው። የክርስቶስ ጉዳይ የሙስሊሞችና የክርስቲያኖች እንዲሁም በተለያዩ የክርስትና ቡድኖች መካከል የመለያየታቸው አንዱ አብይ ምክንያት ነው። ሙስሊሞች ኢየሱስ ነቢይ መሆኑንና በተአምር ከማርያም ያለአባት መወለዱን ያምናሉ። ቁርአንም 25 ጊዜ ስለ ኢየሱስ ማነት ጠቅሷል። ኢሳ ከታላቅ ነቢያት አንዱ መሆኑን አስተምሯል። ለምሳሌ ሱረቱን ሊንሳ በስላሴ ማመን ክህደት መሆኑን ቁርአን ሱረቱ ላይ አስተምሯል። እንዲሁም አዛኙ አምላክ ረሃማ ልጅ ወለደ፣ ኢየሱስ አምላክ ልጅ ነው መባሉን በጽኑ ሲቃወሙ ምናምን እያለ ጽፏል። እንግዲህ እስላም ሆኖ የቁርአንን ዋቢነት የቁርአንን ምስክርነት ጠርቶ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስን ሚዛን አድርጎ ግጥም አድርጎ ወደ ስንት ገጽ መጽሐፍ ጽፏል። ይሄው እንግዲህ ወደ ስንት ገጽ ሲያጠቃልል ራሱ ያጠቃለለበት መንገድ ያስቃቸዋል፣ ይገርማቸዋል። ጨንቆት ማለት ነው። ምስጢረ ሥላሴ ጨንቆት ምን ብሎት፣ ምዕራፍ ቁጥር የማርቆስና የማቴዎስን ወንጌል እየጠቀሰ ነው የጻፈው። ሲጨርስም ምንድን ነው ያለው? ሲጨርስም ምንድን ነው ያለው ሲጨርስም ቁርአን ጠቅሶ ምን ይላል? የማርያም ልጅ ኢየሱስ እንደ ቀደምት ነቢያት አንዱ ነቢይ እንጂ ሌላ እንዳልሆነ በመግለጽ ክርስቲያኖችን ይገስሳል። ምህረትን ጠይቀው በአድራጎታቸው እንዲጸጸቱ ይጋብዛል። እንደሚከተለውም ይገልጸዋል። እነዚያ አላህ የሶስት ሶስተኛውን ነው ያሉ በእርግጥ ካዱ። ከአምላክ አንድ አምላክ እንጂ ሌላ የለም ከሚሉት ጋር ባይስተካከሉ ከነሱ እነዚያ የካዱትን አሳማሚ ቅጣት በእርግጥ ይነካቸዋል ወደ አላህ አይመለሱምና ምህረትን አይለምኑትምን አላህ ማሪ አዛኝ ነው የመርየም ልጅ አልመሲህ ከበፊቱ መልክተኞች በእርግጥ ያለፉ የሆነ መልክተኛ እንጂ ሌላ አይደለም እናቱም በጣም እውነተኛ ናት ሁለቱም ምግብን የሚበሉ ነበሩ አንቀጾችን ለነርሱ ለካሃዲዎች እንዴት እንደምናብራራ ተመልከት ከዚያም ከእውነት እንዴት እንደሚመለሱ ተመልከት ቁርአን ሱረቱል አምስት ሰባ ሶስት እስከ ሰባ አምስት ቁርአን ክርስቲያኖችን የመጽሐፉ ባለቤቶች ሲል ይጠራቸዋል እንዲሁም ይመክራቸዋል እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርያም ልጅ አልመሲህ ኢሳ ያላ መልክተኛ ወደ መርያም የጣላት ይሁን ቃሉንም ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው። እርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው። መመኪያም በአላህ በቃ። አልመሲህ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም፣ ቀራቢዎቹም የሆኑት መልእክተኞች አይጠየፉም። እርሱን ከመገዛት የሚጠየፍና የሚያኮራ ሰው አላህ ሁሉንም ወደ እርሱ በእርግጥ ይሰበስባል። እነዚያም ያመኑት መልካሞቹን የሰሩት ምንዳዎቻቸውን ይሞላላቸዋል ከችሮቻቸውም ይጨምርላቸዋል። እነዚያን የጠየፉትን የኮሩትንም አሳማሚ ቅጣት ይቀጣቸዋል። ከአላህ ሌላ ለነሱ ዘመን ዘመድና ረዳት አያገኙም ብሎ ቁርአን ሱረቱ ኒሳእ አራት ከ171 እስከ 173 ይህንን ይጽፋል ማለት ነው። አላህ እውነትን ተናገረ። ከአላህስ በላይ ማእውነትን ይናገራል። የአላህ ውዴታና ሰላም የነቢያት መደምደሚያ በሆኑት በመሐመድ ላይ ይሁን። መንገዶች ሁሉ ወደ ኢስላም ያመራሉ። ኢስላምን ሳይቀበሉ ሞት እንዳይቀድሞት ተፈጸመ። አህመዲን ጀበል ሂጅራ 1430201 ኢሲ ብሎ ጽፏል ማለት ነው። ያው ሲደመድምም በአስቸኳይ ተቀበሉ ብሎ ማለት ነው በአስቸኳይ እንደዚህ ተቀበሉ ብሎ የጻፈው ተመልከቱ። እሱ የዚህን ያህል በእስልምዳው ላይ ሆኖ ክርስትናን ሚዛን አድርጎ እኔ አምላክ የምለውን እኔ ጌታ የምለውን እኔ መድኃኒት የምለውን እኔ የማነበውን መጽሐፍ ቅዱስ የምጠነቀቅለትን የምሳሳለትን የምሳሳለትን ሳነበው በፍርሃት በረዓድ የምንቀጠቀጥለትን የእኔን መጽሐፍ ቅዱስ እኔ የሚገባኝ ለሱ የማይገባውን ይሄን ሁሉ ገጽ መቶ ሰላሳ ስምንት ገጽ ጽፎ ከዛ እኔ ዝም እንድለው ይፈልጋል። እኔ ዝም እንድለው ስለዚህ እሱ መጽሐፍ ቅዱስን ተንትኖ ኢየሱስ ማን ነው ብሎ ጥያቄ ፈጥሮ ሲጽፍ እኔ ደግሞ ግጥም አድርጌ መጥቼ መሐመድ ማን ነው ቁርአን ምንድን ነው ሀዲስ ምንድን ነው ብዬ ስጽፍ የጨዋታው ሕግ የእሱን እንደሰማሁት የእኔን መስማት ነው ያለበት። እሱ ይህን በማለቱ ሌሎቹ በመሳደባቸው አሁን አላቀርበው ማቅረብም ይችላሉ። እነሱ በመሳደባቸው ኡስታዞቻቸው ክፍት አፎቻቸውን በክርስትና ላይ በመክፈታቸው ታቦቱን ጣዖት ነው እያሉ እንጨት ነው እያሉ ቤተ ክርስቲያንን እያዋረዱ እያቃጠሉ ነቢያቶቻችንን ሐዋርያቶቻችንን እየሰደቡ እያዋረዱ የተናደደ የለም፣ የበሸቀ የለም። እኛ የተማርነው አቤቱ ጌታ ሆይ የሚያደርጉትን አያቁምና ይቅር በላቸው ብለን ያልነው። ሰልፍ የወጣ የለም፣ ሰይፍ ያነሳ የለም። ውድ ድረሱልን አዋጅ በአዋጅ መንግስት ፖሊሲ ጣለ ያለ የለም። እኔ አምላክ የምለውን እግዚአብሔር ወልድ ነው የምለውን ክርስቶስን ሲሰድቡብኝ ማለት ነው። እዚህ አሁን የተነሳው ይሄ ነው። በመጽሐፍ ቅዱስ አንጻር ሆኖ ነበር ሲመዘን የነበረው። ጥያቄዎች ተነስተዋል። ሰው የተፈጠረው ከምንድን ነው? እናንተ እንደዚህ ስትሉ ቁርአናችሁን ገልጠን እናንበው በሴቶች ጉዳይ በህፃናት ጉዳይ፣ በግብረሰዶም ጉዳይ፣ በአስከሬን ጉዳይ፣ በምናምን ጉዳይ የተጻፉትን አምጥተው ይሄ ምንድን ነው ይሄ ምን ይላል ሲባል የኔን አትጠይቅ የኔን አትንካ የኔን አትግለጥ፣ ያንተን ግን ልግለጥ፣ ያንተን ግን ላዋርድ ይባላል እንዴ? ይባላል እንዴ? አይባልም፣ አይባልም። እኔ ቁርአን አነባለሁ። ቁርአንን አንብቤ በደንብ የሚሉትን በደንብ ነው የምሰማው። እና ስንጠያየቅ እኔ እጠይቃቸዋለሁ። ከኔ ጋር ብዙም መነጋገር አይፈልጉም። እኔም እዛ ውስጥ አልገባ። እጠይቃቸዋለሁ፣ መጽሐፍ ቅዱስ፣ እርሱ በእርሱ እንትን ይላል መጽሐፍ ቅዱስ እንደዚህ ይላል ብሎ ሲነሱ ጥያቄ እንጠይቃለን። ይሄ ምንድን ነው? ይሄ እንዴት ሆነ? ይሄ ለምን ተፈጠረ ብለን እንጠይቃለን። ጥያቄዎች ማለት ነው። አሁን ያን ማንሳት እና እንደዚህ ብዬ ከነሱ ጋር ብዙ መነጋገር አልፈልግም። በቀደም እፎይ የሚባለው ልጅ አንዱ ይጠይቀዋል፣ መቼ እንደሚጠይቀው አላቅም፣ እያየሁት ነበር። እና ገባ። ጠይቁኝ ያላቸው ጠይቁኝ፣ እንከራከር፣ ከመጽሐፍ ቅዱስ ጠይቁኝ፣ ከፈለጋቸው እኛ እሱን እንመልሳለን፣ እኛ ደግሞ በተራችን ቁርአን እንጠይቃችኋለን አለ። እሺ አለ ገባ። እኔ ከውስታዞቼ ጋር ባገናኝህ ትመልሳለህ ይለዋል። ይህንን እፎ የሚሉትን ደስ ይለኛል። ማንንም ማንጣ ማንንም ማንጣ ደስ ይለኛል። ጠይቀኝ ይለዋል። ሁላችን የሰማ ነውን ነው። ከዛ አንት ግማታም፣ አንት ክርፋታም፣ አንተ ምናምን ብሎ ይሰድበዋል። አይ ይሄማ ትክክል አይደለም። እንደዚህ የሚልህ ይሄ ነው ብሎ አንተ እኮ የተሰራኸው ከሚከረፋ ነገር ነው ብሎ እንትናለው አለው ማለት ነው። እኔ ታምረ ታምረ ኢየሱስ ላይ የሰማውትን እኔ ከቁርአን አንብቤው በጣም ተገርም ያለው እግዚአብሔር በሚያውቀው አላህ በሚል ጊዜ አስታውስ የመርየም ልጅ የመርየም ልጅ ኢሳ የመርየም ልጅ ኢሳ ሆይ በአንተና በእናተ ላይ የዋልኩላችሁን ጸጋዬን አስታውስ፣ በህፃንነትና በከፋኒሳነት የበሰለ ሰው ሆነ ሰዎችን የምትናገር ስትሆን በቅዱስ መንፈስ በገብርኤል በብርታ በአበረታሁ ጊዜ ጽህፈትና ጥበብንም ተውራትንም ኦሪት ማለት ነው። ኢንጅልንም መላእክትንም ወንጌልን ማለት ነው። ባስተማርሁ ጊዜ ከጭቃም የወፍ ቅርጽ ቢጤ በፈቃዴ በምትሰራና በውስጧ በምትነፋ በፈቃዴም ወፍ በምትሆን ጊዜ እውርም ሆኖ የተወለደና ለምጻሙን በፈቃዴ በምታሽር ጊዜ ይሄ ታምረ ኢየሱስ ላይ የተጻፈ ነው። በህፃንነቱ ጌታ ከእናቱ ጋር ሆኖ እዛ ሲማር ከህፃናት ጋር ሲማር ጭቃ አድቦል ብሎ ወፎቹን እፍ ብሎ ያደርግ እንደነበረ የሚዘባ ተአምረ ኢየሱስ ነው። የታምረ ኢየሱስ ላይ የነበረውን ወስዶ ቁራን ሲጽፎ እኔ ማንበብ ጥሩ ነው እንትን ትላላችሁ። ስለዚ ይህ ልጅ እየጠቀሰ እርሱም በሱራ አምስት አንድ መቶ አስር ላይ ያለውን ነው እንግዲህ የሚናገረው የእርሱ ከያየጭቃ የፈጠራችሁ ከዚያ የሞት ጊዜን የወሰነ ነው ብሎ ይጠቅስለታል። እርሱን ከጭቃ ነው የፈጠርከው ይለዋል። መልሶ ጭቃ ይለዋል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። እና አንተ እኔን ግማታም ክርፋታም የምትለኝ አንተ እንኳን የተፈጠርከው እንዲህ እያለ ነው የሚጠቅስልህ እያለ ነው ልጁ ሲናገር የነበረው ማለት ነው። ስለዚህ ንጽጽር አደገኛ ነው። ምክንያቱም ያስከፋል። ከዛም ቤት ተጠቅሶ ስለሆነ ከዚህም ቤት ተጠቅሶ ከሆነ ያስከፋል። ንጽጽር ውስጥ የሚገባ ሰው መከፋትን ይዞ ነው መምጣት ያለበት። እኔ አምላኬ ይሰደብብኛል፣ አንተ ደግሞ ነቢይህ ይሰደባል፣ እኔ መጽሐፍ ቅዱሴ ይሰደባል፣ አንተ ቁርአን ይሰደባል፣ እኔ ቅዱሳኔ ይሰደቡልኛል፣ አንተ ደግሞ ነቢያቶች ይሰደቡባል፣ እኔ ካህናቶች ይሰደቡብኛል፣ አንተ ደግሞ ሼሆች ይሰደባሉ እኔ ቤተ ክርስቲያን ይዋረድብኛል፣ የአንተ መስጊድህ ይዋረድባል። ስትነጻጸር ስታነጻጽር መሆን ያለበት ይህን ችለህ ነው መግባት ያለብን። ልጆቹ የሚያደርጉት ይህንን ነው ይህንን ነው። አሁን እየተባለ ያለው ግን እኛ ስንናገር ዝም በሉ፣ እነሱ ሲናገሩ ችግር የለባቸውም። ሁለተኛ የሚያመጡት ጨዋታ ደግሞ በጣም የሚቀርቡን ወዳጆቻችን ደግሞ ምንድን ነው የሚሉት? ዘመዴ ይህን እኮ የሚያረጉት ውሃብዮቹ ናቸው። ለውሃብያ ተብሎ መልስ ይሰጣሉ ወይ? ውሃብያ ይሁን ምን ይሁን ኔ ታቅላለሁ። እስላም ነው እስላም ነው አህመዲን ጀበል ውሃብያ ይሁን ሰለፊውን ሱኒ የታቅላለሁ አህመዲን ጀበል የሚባል በእስልምና ጉዳዮች ምክር ቤት ስልጣን ያለው ቦታ ያለው ህዝብ የሚመራ ሰው የኔን አምላክ ጥያቄ አንስቶበት መጽሐፍ ጽፎ አፈር ከድሜ ሲያበላው እያየው ለአህመድ ዲን ጀበል መልስ ብሰጠው ምንድን ነው? ማህበረ ቅዱሳን መልስ ሰጥተዋል። ፕሮቴስታንቶቹ መልስ ሰጥተዋል። ትክክል አይደለም ብለው ማለት መብት ነው። መልስ የሰጡት ግን ኢየሱስ ክርስቶስን ከመጽሐፍ ቅዱስ አንጻር ነው የሰጡት። ከዛ በኋላ ደግሞ ለአህመዲን ጀበል ነቢዩ መሐመድ ማን ነው ነቢዩ መሐመድ ለምን እንዲያደረገ ብሎ መጠየቅ መብታቸውን ሀላፊነቱ የሚወድቀው የማስረዳት ይሄንን ጉዳይ በቀሰቀሱት ይህን ጉዳይ ቆስቁሶ ባመጡት በእስላሞቹ ላይ እንጂ በክርስቲያኖቹ ላይ አይወድቅ። እኛማ ችለነዋል። እኛ ችለነዋል። ክርስቶስ ሲሰደብ፣ ሥላሴ ሲሰደብ፣ ጣዖት ነው የምታመልኩት ስንባል ምን ስንባል ችለነዋል። ስንታረድ ችለነዋል። ስንገደል ችለነዋል። እንደ ጽድቅ ነው የሚቆጠረው ሲባል ችለነዋል። ይሄ አርብ አርብ እየሰበሰብክ ሰልፍ እያስወጣ መንግስት እያስደነገጥ እያስደነበርክ እምትለው ነገር ትክክል አይደለም። ትጠየቃለህ ስትጠይቅ መስታወት የትስ ቁጭ ብላ ለምን እንትን ትላለህ? ምክንያቱም መጽሐፍ ቅዱስን የምትተነትነው ክርስቲያኖች መጽሐፍ ቅዱስ እንደማይረባ እንደማይጠቅም አውቀው ወደ እስልምና እንዲገቡ ነው ወደ እስልምና እንዲመጡ ነው እስላም ሆነው እንዲሞቱ ነው የምትደክመው። ክርስቶስን የምታዋርደው ዝቅ የምታደርገው በቁርአን አይን እየነጠርክ፣ በቁርአን አይን እያየ የምታነጻጽረው ክርስቶስን እኔ አምላኬ የምለውን የምታነጻጽረው በቁርአን አንጻር እያየህ ነው። ስለዚህ የእኔን ስትጠይቅ ወደ አንተ ደግሞ እጠይቅና እመጣና አፈር ከድሜ እበላሃለሁ እጠይቅሃለሁ። እኔን ስትጠይቀኝ ዝም እንዳልኩ አንተን ስጠይቀ ወይ ዝም ትላለህ። እኔን ስትጠይቀኝ እንደመለስኩልህ አንተን ስጠይቀ አንተም ትመልስልኛለህ። አለቀ። አሁን ዛሬ እንዲያ እንዲህ ነው። የፈራችሁት ገብቶናል። እኔ እኔ ገብቶኛል። የፈራችሁት መመለስ አቃታችሁ፣ መመለስ አቃታችሁ። ሊቃውንቱ ይከለክላሉ። የእስልምና ሊቃውንቶች ክርክርን ይከለክላሉ፣ ንጽጽርን ይከለክላሉ። የራስህን ይዘህ የራስህን አክብረ እየሰገድክ እስልምና የሚያዝን ፈጽመ ሂድ ነው የሚሉት። አሁን ያለው ወሃቢ ደግሞ እስልምናውን ለንግድ ነው የሚፈልገው የሰው ብዛትን ለንግድ ነው የሚፈልገው። ከሚያቀርበው ምርት ከሚሸጠው ንግድ ከሚሰራው ስራ ጋር አያይዞ ነው የሚፈልገው። ስለዚህ ምድር ሁሉ እስላም እንዲሆን ይፈልጋል። ነጋዴ ስለሆነ ነጋዴ ስለሆነ። ስለዚህ ኦርቶዶክሱንም አይሁዱንም ፕሬቤንጤውንም አምጥቶ እስላም አድርጎ መክበር ነው የሚፈልገው። ይሄ ይሄ ይሄ ስግብግብነታቸው ነው። ለአላ ቀንተው ለጀነት ቀንተው አይደለም፣ አይደለም። ስግብግብነታቸው የፈጠራቸው ንግዳቸውን የፈጠራቸው። ስለዚህ አሁን ጥያቄ መፈጠር ተጀመረ። ክርስትና ሴቶችን ያዋርዳል፣ ሴቶችን እንዲህ አድርጓል ብሎ ሲል ኦኬ፣ እስልምና ሴቶችን እንዲህ ይላል፣ የወንድ ግማሽ ናት ይላል፣ ሙሉ መብት የላትም ይላል። ቁርአኑን ጠቅሰው እንዲህ ነው፣ እንዲህ ነው፣ እንዲህ ነው ብለው መጠየቅ ጀመሩ። የማስረዳት ኃላፊነቱ የሚወድቀው ጥያቄውን መጀመሪያ የክርስቲያን ሃይማኖት ሴትን እንዲህ ያደርጋል ብለህ የጠየቀው አንተ ነህ። ኦኬ። እኛ ሴቶችን እንዲህ ነው የምናከብረው እኩልናት ነው የምንለው። እስልምና ግን ሴትን እንዲህ ይላል ብሎ ሲል አለቀ። ንግግሮችን ይሰማለሁ። ሴቶቹ ገብተው ሙስሊሞቹ ሰምተው ይህን ታውቂያለሽ? አላቅም። ግጫ አንብ። ይህንን ቁርአን ቀርተሻል? አዎ። ይህን ተምረሻል? አዎ። ይህን አላነበብሽም? አላነበብኩም፣ ገና ኡስታዞቼን ጠይቃለሁ። እንዳይነበብ የተደረገውን የተከደነውን እነ እፎይ መጡና ገለጡት። ገለጡት፣ መጡና ገለጡት። እኔ ልጁ እንደውም ውጭ ሀገር ያለ ምናምን ነበር የመሰለኝ። እዛው ኢትዮጵያ ተቀምጦ እዚያው አዲስ አበባ ሆኖ እዛው ናዝሬት ሆኖ እዚያው ጅማ ሆኖ እዛው ሆኖ ሲፈልጉ በኦሮምኛ ሲፈልጉ በአማርኛ መልስ መመለስ የሚችል ልጅ ሆኖ ነው ያገኘሁት። ማንንም የነካው የለም። ማንንም ክርስቶስን ሲያዋርዱበት እሱ ደግሞ ነብይ ነው ነብያቸውን ያዋርዳል በቃ አምላኩን ሲሰድቡበት እሱ ደግሞ ነብያቸውን መጽሐፉን ገልጦ ምንድን ነው የሚለው እያለ ይጠይቃቸዋል። ክርክር ነው ያደረገው። ንጽጽር ነው ያመጣው። አለቀ እንደዚህ እንደዚህ ነው ሲል አይልም። ሲሉት እሺ አምጡ፣ ኡስታዞቻችሁ ይምጡ ይምጡ። የተጠየቀውን ትመልሳለህ? እመልሳለሁ። እነሱ ሲገ ትመልሳለ መልስ አለቅ ክርክር አይሻን በስንት ዓመት ነው ያገቧት? በስድስት ዓመት በዘጠኝ ዓመት፣ በስድስት ዓመት ያገቧት በዘጠኝ ዓመት ገቡባት። እንዴት በህፃን ልጅ እንደዚህ ያገባሉ? ነቢዩ ሃምሳ ሁለት ዓመታቸው ነው። ጥያቄ ነው የሚያነሱት። ከቁራን አስረዱን። ሃላፊነት ነው የወደቀባቸው የማስረዳቱ ሃላፊነት የኡስታዞቹ ነው። ከዛ ያው የሞከራችሁ ነው ሙከራው፣ እናንተ እያላችሁት ነው። የዛን ጊዜ የዘጠኝ ዓመት ህፃን ማለት ትልቅ ናት፣ ጎረምሳ ናት። የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት። የለም ግን እንደዛ ሚል ከዛ ይመጡና የነቢዩ ልጅ በ13 ዓመቷ ነው በ14 ዓመቷ ለጋብቻ ስትፈለግ አይቻልም፣ አልደረሰችም ብለው ከለከሉ፣ ይላል ቁራኑ። ይኸው እዚህ ቦታ እዚህ ቦታ እሳቸው የስድስት ዓመት አግብተው እንደገና ደግሞ ይሄ ጥያቄ ነው ያነሱት። ከቁርአኑ ያመጡት ይሄን መመለስ የነሱ ነው። ንጽጽር አለማምጣት ንጽጽር ከመጣ በኋላ ያስከፋል፣ ያበሳጫል። በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን ለማስቆጣት ይጠቀሙባቸዋል። ይሄ የዋሃብያ እስላም እየሰራ ያለው ለዚህ ነው።